አንድ ምሳሌ አንስቼ ብቻ ነው ጥያቄን በዛው እንዲመልሱ ሊምፈልገው። በቅርቡ አንድ አካባቢ ላይ ወደ ቦረና አካባቢ አንዲት እንስት ጥፋት አጥፍታ በደቦ ሽማግሌዎች በተቀመጡበት ዛፍ ላይ ታስራ ስትገረፍ አይተናል። እራሷን መቆጣጠር እስኪያቅታትና በሕክምና ከፍተኛ የሚባል ደረጃ ላይ ደርሳ እስክትታከም ድረስ ማለት ነው። የሀገር ሽማግሌዎች በተቀመጡበት ሀገር ማለት ሰላሟ የሚመጣው ከአካባቢ ነው። ከማህበረሰብ ነው የሚወጣው። ሁሉም ነገር እንደ ካልቸር የመጣ ነገር ሊሆን ይችላል፣ ግን አንዲት ሀገር ሰላሟን ልታገኝ የምትችለው በምትመለከተውና በምታየው ነገር ነው። ሚዛን እየደፋ ያ ነገር ሲመጣ መግረፍ፣ መምታት፣ መግደል ህግ ይሆናል ማለት ነው። የሚያስቆሙ አይኖርም። እነዛ ሽማግሌዎች አሁንም ድረስ በሽምግልና ላይ ቁጭ ብሏል። መንግስት እንደ መንግስት ሊወስድ የሚገባውን ኃላፊነት አልወሰደም። ለምን ዛሬም ፍርድ ይሰጣሉ? እነዛ ሽማግሌዎች ሰላምን ለማምጣት ማን ያውቃል ወደ ሌላ ቦታ ሄደው ሰላምን እንዲያመጡ ሊላኩ ይችላሉ እዛ ጋር ያልተፈታ ችግር በሀገር ደረጃ ላለመሆኑ ምንም ዋስትና የለንም ሶ በአካባቢ ያልተፈታ እንዴት ሀገርን የመቀየር አቅም ይኖረዋል የሚለውን ነው ማንሳት የፈለኩት አመሰግናል